በመዕራፍ ቢሆንም በአንቀጽ ራሱ ያ የተሰደረበት መንገድ ቁርአን ማለት ነው። አንዱ አንቀጽ ብቻውን ተነጥሎ ራሱ በኋላና በፊት ሊሆን ይችላል መዕራፉ ላይ ማለት ነው። የተሰደረበት መንገድ በ23 ዓመት ነው የወረደው ቁርአን 23 ዓመት ላይ ቁርአን ሲወርድ፣ ለምሳሌ የመጀመሪያ ያወረደው ኢቅራእ ነው። የመጀመሪያ ያወረደው አይደለ ሱረታው በይ ነው ያወረደው እኔ ቱጋ ተቀመጣ አይደለም፣ መካ ነው መዲና ነው። ሱረት ተውባ መዲና ነው። ማሳየት ያስፈልጋል። ያው መዲና ብሏል። ስለዚህ እዛ የወረዱትን እነኛ ምንድን ነው እሱ በዚህ የሚሻሩ ነው የሚለው መንሱክ ወይም የሚሻረው የመጀመሪያው ነው በመጨረሻው በሚመጣው ማለት ነው። አሁንም እየነገርኩ ያለው ምን መሰለህ መደንይ ሆኖ ምዕራፉ መደንይ ሆኖ መደንይ ሆኖ ጥቅል የሆነ ነገር ፕሊስ ሰዓት ሰዓት እንትና ጣልቃ በጣም እየገባብኝ ስለሆነ ማለት ነው። ክርስቲያኖችና ይሁዶችን በጣም ነው እንትሚለው። ስለዚህ በመልካም አኗኗር ተኗኗራቸው የሚል አይነት ነግሮናል። ለምሳሌ ዘጠኝ ሃያ ዘጠኝ ላይ ያው ከፍቶልሃል አብሮጌሽኑን ዘጠኝ ሃያ ዘጠኝ ላይ ምን ይለናል? ኦኬ ቀጥለሽ። ኦኬ አይ አንድ ሁለት ዝም ብለና አንቀጾችን እንስጠውና ትቀጥላላችሁ ለምሳሌ በጣም እጅግ ብዙ ጊዜ ሙስሊሞች ይችን ቃል ትጠቀመዋላችሁ። ሱረቱል በቀራ ቁጥር 256 ላይ ያለውን በሃይማኖት ማስገደድ የለም የሚለውን ትቀበላላችሁ። ይሄን አንቀጽ የወረደው መካ ነው። ይሄን አንቀጽ የወረደው መካ ነው። እስኮላሮቹ ሊቃውንቶቹ ምን ብለዋል? ይሄ ወዝ አብሮጌትድ and the prophet was commanded to fight the people of the book in the Surah Repentance ይሄ አንቀጽ ተሽሮ በንስሐ ምዕራፍ ወይም ደግሞ በሱረቱል ተውባ ማለት ነው። በሱ ተሽሮ መሐመድ የመጽሐፉ ሰዎችን እንዲዋጋ ትእዛዝ ተሰጥቶታል ይላል። አይተዋል። ይቺ አንቀጽ ይቺ አንቀጽ ይቺ ይቺ የወረደች አንቀጽ ስለሰላም የምትናገር በጣም እጅግ በጣም ተደጋጋሚ የምትነግረው አንቀጽ የምትናገሯት አንቀጽ ማለት ነው። ይቺ እንኳን ተሽራ በሱራ ሬፒታንስ ተሽራለች። ወይም ደግሞ በንስሐ ምዕራፍ ማለት ነው። ምን በሚለው አንደኛ። ኦኬ አንደኛ በእነዚህ በሁለት ስፔሲፊካሊ በእነዚህ በሁለት አንቀጾች ነው እንዳለ ስለ ሰላም የሚያወሩት አንቀንትኖች የተሻሩት ማለት ነው። የተከበሩ ወሮችን ባለቁ ጊዜ አጋሪዎችን ባገኛችሁባቸው ስፍራ ግደሏቸው፣ ያዟቸው፣ ክበቧቸው፣ ለእነርሱ መጠባበቅ በየመንገዱ ተቀመጡ። ቢጸጸቱም ሶላትንም በደንቡ ቢሰግዱ ግዴታ ምጽዋትም ቢሰጡ መንገዳቸውን ልቀቁላቸው። ዊች ሚንስ ሙስሊም ከሆኑ ብቻ ማለት ነው። ይሄ ለሙሽሪኮች ወይም ደግሞ ለጣዖት አምላኪያን ለመካ ጣዖት አምላኪያን ወረደ። ሌላው ለአይሁዶችና ለክርስቲያኖችስ ወይም ደግሞ ለመጽሐፉ ሰዎች ለሚባሉት ከተባለ እናንተ ያምናችሁ ወይ አጋሪዎች እርኩሶች ብቻ ናቸው። ከዚህ ዓመት በኋላ የተከበረው መስጊድ አይቅረቡ። ድህነትን ብትፈሩ አላህ ቢሻ ከችሮታው በእርግጥ ያከብራችኋል። ወደ መካ ወደ ወይ ወደ ተከበረው መስጊድ አይቅረቡ የተባለበት ምክንያት ለምንድነው? እነሱ እርኩሶች ስለሆኑ ነገር ግን እነዛ ለንግድ ነበር የሚሄዱት ወደዛ። ከዛ ደግሞ ያንን አታችሁ ድህነትን ብትፈሩ በችሮታው ያበስራችኋል ተባለ። ያ ችሮታው የተባለው ምንድን ነው የሚለውን ደግሞ እዚሁ አንቀጽ ላይ ዝቅ ብሎ ይናገራል። ምን ይላል? ከእነዚያ መጽሐፉን ከተሰጡ ሰዎች፣ መጽሐፉን የተሰጡ ሰዎች አይሁዶችና ክርስቲያኖች ናቸው ብለናል። ከእነዚያ መጽሐፉን ከተሰጡ ሰዎች፣ እነዚያ በአላህና በመጨረሻው ቀን የማያምኑትን አላህና መልእክተኛውን እርም ያደረጉትን እርም የማያደርጉትንና እውነተኛውን ሃይማኖት የማይከተሉትን እነርሱ የተዋረዱ ሆነው ግብር ግብር ማለት ጂዚያ ነው ጂዚያ ማለት ደግሞ የካፊሮች ወይም ደግሞ የአይሁዶችና የክርስቲያኖች የውርደት ምልክት ሆኖ የሚከፈል ግብር ነው፣ ጂዚያ ይባላል። የውርደታቸው ምልክት ዲስክሬስ ኤንድ ሁሚሌሽን ይለዋል ኢብን ካፊር። ሶ ያንን ግብር እንዲከፍሉ እንትን ብለዋል ማለት ነው። ስለዚህ ይሄ አንቀጽ እንኳን ይቺ ሱረቱል በቀራ 256 ላይ ያለው ሁልጊዜ የምትናገረው አንቀጽ እሷ አሁን ጥቅም ይላትም ተሽራለች ማለት ነው። ካስፈለገ ሌሎችን መጨመር እንችላለን። ቀጥሉ። አይ ሐዲሱም አለ እኮ ሐዲሱ። መቀጠል ይችላለሁ እኔ ይችላለሁ ወይ? አንዴ መቀጥላለሽ። ሳይ ሙስሊም አንድ ኤና ሳይ ሙስሊም አንድ ቢ አንድ ቢ ቡሃሪ 25 እንደዚህ የተለያዩ ቦታ ላይ ምድር ያለህና የነብዩ ስለሆነች ሁሉንም ሊዋጋ ነብዩ እንደታዘዘ ህይወታቸው እንኳን እንደማይጠበቅ ከዛ በኋላ የተናገረበት አለ። ማንኛውም ህይወቱ አይጠበቅም። ምድር የማን ስለሆነች የመሐመድና የአላህ ብቻ ስለሆነች ህይወታቸው አይጠበቅም፣ ዋስትና የላችሁም ብሏል ማለት ነው ነብዬ። ከምንም በላይ ግን ቂያማ ራሱ የሚመጣው የመጽሐፉ ሰዎች ካልካቸው ተገለው ሲያልቁ ነው ቂያማ የሚመጣው። ለምሳሌ ጅውሾች ቡሃሪና እንክፈትልኝ 29 26ን እነሱ ተገለው ካለቁ በኋላ ሙስሊሞች እነሱን ትዋጋላችሁ ከዛ ስትተዋጋችሁ በኋላ እነሱን ገላችሁ ስጨርሱ ነው ቅያማ የሚመጣው። ሀያ ዘጠኝ ሀያ ስድስትና አንዴ ክፈትልኝ። አይ ከእነሱ ጋር በሰላም ነው እስከ መቼ ነው? ኦኬ ቅያማ እንዲመጣለ ራሱ እነሱን ገለ ስጨርስ፣ ድንጋይ ጋር እንኳን ሄደው ቢደበቁ ድንጋዩ መጥቶ ይጠራልሃል ተብለ ፕሮሚስ ተገብተዋልሃል። ዛፍ ስር እንኳን ቢደበቅ ዛፉ መጥቶ ናናና ሙስሊም እዚህ ጋር የተደበቃለ ይልሃል፣ ሄደ ትገለዋለ ገለክ ስጨርስ ነው። ወደ ስንት ሚሊዮን አይሁዶች አሉ አሁን? እነኛ ሁሉ ገለ ከጨረስክ በኋላ ነው ትንሳኤ የሚመጣለ። ቀጥል ክርስቲያን ሚሉት ና ኦኬ። ቡሃሪ ሐያ ዘጠኝ አይደል ስድስት ላይ ነው ቻፕተሩ ራሱ የሚለው ፋይቲንግ አጌንስ ዘ ጂውስ ነው የሚለው፣ አይሁዶችን መዋጋት ይልና አቡ ሁረይራ የነቢዩ ሶሃባ እንደተረከው፣ አላህስ ሜሴንጀር ሰይድ ያላ መልእክተኛ እንደዚህ አሉ፣ ዘ ሀወር ዊል ናት ቢ ኢስታብላይሽድ አንቲል ዩ ፋይት ዊዝ ዘ ጁስ ኤንድ ዘ ስቶን ቢሃይንድ ዊች ኤጁ ዊል ቢ ሃይዲንግ ዊል ሴይ ኦ ሙስሊም ዴር ኢዝ ኤጁ ሃይዲንግ ቢሃይንድ ሚ ሶ ኪል ሂም። የቂያማ ቀን አትመጣም አይሁዶችን ገድላችሁ ሳትጨርሱ ድንጋይ እንኳን አይሁዱ ተደብቆበት ና ሙስሊም፣ እኔ ጋር አይሁዳዊ ተደብቋል፣ ና ግደለው እስከሚል ድረስ የቅያማ ቀን አትቆምም ይላል። ስንት ሚሊዮን አይሁዳውያን ተገለው ነው የቅያማ ቀን የምትመጣው የምትቆመው? ያ ትንሽ ኮድም አለ። ክርስቲያኖች ደግሞ መስቀል አለ፣ መስቀል ይሰብራል ይላል። መስቀል ያ ኮድ ነው ከመነሻው ልጀምርና ነቢይ መሐመድ ሰለላሁ ዓለይሂ ወሰለም ወደዚች ምድር መልእክተኛ ተደርገው ሲላኩ ያው አንድ ሰው ሲንግል ሰው ነበሩ። ከዛም በኋላ ዙሪያቸው ያሉ ሰዎች አቡበክር ስዲቅ ረዲየላሁ አንሁ፣ ኸዲጃ ባለቤታቸው ከጓደኛ ከባለቤታቸው ተነስቶ ከዛ እየሰፋ ሄደ። እና እየሰፋ ሲሄድ ግን በጣም ጭቆና ነበረ። ግልጽ ነው፣ ሁላችሁም ታሪኩን አንብባችሁ ከሆነ ማለት ነው። ከመነሻው ማለት ትግል የጀመረበትን ስታርቲንግ ፖይንቱን መናገር ስለፈለግኩ ነው። እና በጣም እየተሰቃዩ ነበረ። ሙስሊም መሆን ማለት ኦልሬዲ በጣም ከባድ ነበረ። በጣም ብዙ ስቃይን፣ ብዙ መከራን ያስቀምስ ነበረ ያኔ ማለት ነው። እና በጣም ትንሽ በነበሩ ሰዓት በተለይ በጣም ብዙ ስቃዮችን ገጥሟቸዋል። እንደዛም ሆኖ ደግሞ እየበዙም መጥተው ትልልቅ ሰዎች የሚባሉት ጦረኛ የሚባሉት እነ